መቶ አምሳ ሺ ብር አስገባልሻለሁ። መፈልገው ያው መቶ አምሳ ሺ ብር ታስገባልሻለች። በጣም ነው የምናመሰግነው ሳራ፣ ቃል የለኝም በእውነት። አላስጨረስኩትም፣ ሶሪ። እሺ ሳራ ቀጥይ። ይቅርታ። እኔን ስሜትኛነብስ ይማርልሽ፣ ዕድሜ ይስጥሽ፣ ጤና ይስጥሽ። ላንቺ ክፍዬን ካሽ በሕይወት እስካለሽ ጋይ ሳራ እኔ ቤት የመጣችው እህቷ የዛሬ አስራ ሁለት ዓመት ህይወቷ ከማለፉ በፊት እሷ ጋር ያስቀመጠችው ገንዘብ ነበር፣ የአደራ ገንዘብ እና ያንን ለዘመዶች ምናምን ብር ትሰጥ ነበር እሷ። እና ያንን ዝም ብዬ ስለሰጠው ሕሊና አልፈቀደም። ስለዚህ ያንን ከራሴ እንደሰጠው ቁጥሬ የእህቴን ገንዘብ እህቴን ጋ አስቀምጠው የነበረውን ገንዘብ ለምስኪን ነው መስጠት የምፈልገው አለች ስትገኝ። እኔ ደግሞ ይኸው በቅርቡ እርዳታ ላሰባስብላ ነበር። ስለዚህ ማሰባሰቡ ቀርቶ አንቺ ያሰብሽውን እህትሽ አንቺ ጋር ያስቀመጠችውን ገንዘብ ለሀያት ስጫት፣ ሀያት ልጇ ታሞባት እንደዚህ እንደዚህ ብዬ ጉዳዩን አስረዳኋት። አቢበይ አንቺንም አላህ ይስጥሽ። እሷ የሞተችው አላህ ይርሀማ። ሌላ ምንም አልልም። እኔ ሙስጥ ይህን ሰሙ እኔ ነኝ ማቆ ምን ያህል ተጨነቀኝ። ሁሉ ማንም ያገኛል እዚህ ጋር ሁሉም ሰው ያገኛል። ልጄን በሰው ባጃጅ ከኋላ ነው አስተኛው ያሳደግኩ በዘጠኝ ወሩ ነው የእሱ አባት ጥሎኝ ሄደው እና ሁሉም ያውቃል፣ እና የተንከራተትኩትን እኔ የማውቀው ከዛ ሁሉ ደግሞ አልፎ ልጄ ታመመብኝ። እና እኔ ቪዲዮ እንዳልሰራ በቃ ቪዲዮ ይባራል አልወጣለም። እንደዚህ ብዙ ጊዜ ወጣና እርዱኝ፣ በማስታወቂያም በምንም ቢሆን እርዱኝ ባካችሁ ስላቸው አይወጣልኝም። ከዛ እሱ አይታመመብኝም ሲታመመብኝ ጭራሽ ማስታወቂያ ያሰሩኝ ብዬ ስለምለምናቸው አሁን ደግሞ ልጄ ታመመ ካልኩኝ አሀ ልትለምን ደግሞ በልጇ አወጣች ይሉኛል ብዬ ልጄን ራሱን ከአውራ እያለቀስክ ለኢትዮጵያ ሕዝብ አድርስ ብዬ እሱን እያለቀሰ እንደውም ካያችሁ ቪዲዮ ማለት ነው እያለቀሰ እርዱኝ፣ አቤባም ጋር አድርሱልኝ ብሎ ይኸው፣ ይሄ ልጅ እንግዲህ እያያችሁት ነው። አልቅሶ እናንተ ጋር የደረሰው እና በጣም እኔ እንጃ ያለውበት ብታዩ፣ እናት የሆናችሁ ታውቃላችሁ። አሁን ደግሞ ማለት ነው አሁን ደግሞ የሰው ባጃጅ ትቼ ቆሟል። ሰውየው ደውሎ ልጁ እንዴ ታሞ ማለት ነው ልሰጥ ነው ለገቢ ልሰጥ ነው ሲለኝ፣ ስጠው በቃ ልጄ ታሞ አልሰራ አልኩኝ፣ ስጠው በቃ እና ጨነቀኝ እና ሀቡን እየጨቀጨኳ ነበረ በውስጥ በኩል። እሷ ጭቅጭቅ አትወድም አውቃለሁ። ቮይስ ነው እየፈራሁ ማድረግላት ቮይስ አድርጌ እንዲኔስ እሽ ብዬ ዝም እላለሁ። እና እሷንም አስጨነቋት። አላህ አንቺንም አላህ ይስጥሽ። የኢትዮጵያ ውስጥ በሙሉ አላህ ይስጣችሁ። ልጅንም ዶክተር አብይ ጋር ሳችሁ ስላሳከማችሁልኝ ከዚህ በኋላ ሚዲያ ላይ ወታ። አሁን አሁን ራሱ ልጇን ሚዲያ ላይ አስወታ፣ ብር አግኝታለች፣ ብዙ ነገር አግኝታለች ብሎ ነው አሁን የሚያወሩት። ና እኔ ምን አገባኝ፣ ማንም ያውራ። ግን ውስጤን የሚያውቀው እኔና አንድ አላህ ነኝ። በቃ እና በጣም ተሰቃይቻለሁ። በጣም ይቺ መቶ ሀምሳ ሺህ ብር ምናልባት የሆነች ነገር ከፍትባታለሁ። የሰው ፊት አይገርፈኝም። ከዚህ ብሩ ላይ ወይ እድሜ ልኳን በሰው ባጃጅ ከምትሰራ በራሷ ነገር ለጊዜው ችግሯን እንትን ብላበት ደግማ ነገ እንዳትቸገር ደግማ ነገ ሚዲያ ላይ ተቸግራ እንዳትወጣ። ሴት ናት ብቻዋን ልጅ የምታሳድግ ናት። እስካሁንም እርዳታ ሳትጠይቅ ልጇን በራሷ እያሳደረች ነበር። የልጇ ህመም ነው አደባባይ እያስወጣት። እሱንም ዶክተር አብይ አላህ ይስጠው እድሜ ይስጠው፣ በነጻ ክሙል እሱ። እኛ ደግሞ እንድትሰራ ሰርታ እንድትበላ ቋሚ ነገር ብናደርግላት የሰው ነገር ታቃል ሁላቸው ልጠቁ ሌላ ሹፌር ሲያገኙ ሩልክሽአመልጃሉ ነው ጥሩ። ይቅርታ፣ እንዴት እንናገር። በጣም ይቅርታ ለድምፄ። አይዞ ሼት አታልቅሽ፣ ፈጣሪ አለ። ለሁሉም ነገር ፈጣሪ ሲያግዝ ፈጣሪ ሲረዳ ነው። እኛ ስላለቀስን ወይም ስላላለቀስን አይደለም። ሁሉም ነገር ከሱ ነው እና አታልቅሽ

አሁን የመውጣት ችለ የምትልክልኝ ትክክለኛ ስምሽን እና ትክክለኛ ስም እኔ ነኝ የምልክልሽ ሁሉ ነገር ዋን አካውንት ነበር ዋን እኔ ልክልሽ አለው አስገብተሽ እኔን እንደደረሰልኝ እርግጠኛ ነኝ። እሱ የታመመበት ምክንያት ይኖረዋል። ምናልባት እኔ በቃ ከዚህ ስቃይ ውጪ ሊለኝ ይችላል። ይህንንም ነገር ያመጣብኝ እኔ አላቅም ሰበቡን። አስባብ አድርጎ ነው ይህን ነገር ያመጣብኝ እናንተ እንድታዩኝ፣ በሰው በሰው አደለም የሚልከው ዛሬ በውስጥ በሰው ሰበብ አድርጎ ነው የሚልከው እና ምናልባት እኔ እሱ የታመመብኝም በሰበብ በቃ ሰበብ አስባብ አድርጎት ነው ብዬ ነው አሁን ላይ ታኪሴ አይደለም ያወጣሁት። ብቻ ነብስ ነብስ ማርበሩ ሊጉላቸው መዚህ አይንሽ እያየ ጎዳና ላይ ያሉ ምስኪኖችን እያበላን ነው ነብስ ማር ምናስብልልሽ ለትሽ እኔም ከገንዘቡ ላይ እኔም ከገንዘቡ ላይ እሺ እኔም ከገንዘቡ ላይ ቤተ ክርስቲያን መስጂድ ሜጅ ይሰጣለሁ። እንዴት ታዲያ ባጃጅ በመኑ ሊገዛ ነው? ከሁለት መቶ ሺህ ላይ ከነካሽ እኔ እኮ ሶስት መቶ ሺህ ነው ሰብስቤ ባጃጁ ምገዛለች። አቡ አቡ አቡ አንድ ጊዜ ባጃጁን ከዚህ በፊትም አንድ እናት እንትን ብላ አስገቡኝ ብዬ እንትን ብዬ ነበር። እኔ ለወንድም የገዛውት ባጃጅ አለና አዲስ አበባ ላይ ስለተከለከለ ለሶስት ለአራት ወር ተገትራለች እንድትጠቀምባት እንደ እናት ስላሳዘነችኝ እንድትወስደው ነው እንድትወስደው ወንድሜ ጋ ወንድሜ ጋ ደውዬ ያስተካክልላትና ትውሰደው። ላሳውቃቸውና ነገ ድሮኖች ጋር ትግባና እኛ ጋ አስተካክል ይሰጣት አለው። ኧረ ነገ ትመጣለች። እኔ ጋር ቁጥርሽ እንትን ትሰጭኛለሽ። መጀመሪያ ስልክ ቁጥር ከማየው ድረስ ማመን አልችልም። ሆኖ እንደዚህ በአይኔ ስትረከባ ዘቶ ዝማ ዞሮላት ካላየው አላምንም። ችግር የለም። በቃ ማዞሪያ ነው። ትንሽ እንትን የሚለው እንትን እሞክራለሁ። ራሴ ከራሴም ቢሆን በጣም ጥሩ በቃ እሺ፣ እናቴ። ስልክ ቁጥር ነገ ድሮኖች ቤት ትምጣና እናወራለን። ከእሷ ጋር እ አይቻልም እዚሁ ነው የምንጨርሰው። እዚሁ እንደጀመረ። እሺ፣ በቃ ችግር የለው። ስልክ ቁጥርሽን ሰጪ መጀመሪያ ከመውረድሽ በፊት ከማ ተበርቶ ባጃጅ ስትረከበ ስም ሲዞርላት አይቺ የዛኔ እርግጠኛ ሆናለሁ። ምክንያቱም ይሄ ነገር ተወርቶ ካልተሳካላት እዚህ ጋር ሊረዳ ባጃጅ እንዲገዛላት ገንዘብ ሊሰጥ የነበረ ሰው ሀሳብ ማስቀየር ነው የሚሆነው ይሄ። ስለዚህ እርግጠኛ መሆን እፈልጋለሁ። ምንም ነገር ችግር የለም በቃ ደውዬ ፈልጋለሁ። እኔ ዳይሬክት ልኮል ስለሌለ ነው ኢትዮጵያ ደውዬ እንትን ብዬ አስተካክዬ ነገ ልንገርሽ። አሁን ላይ መደወል አልችልም። እርግጠኛ ከሆንሽ በኋላ ብትገቢ ጥሩ ነበር። በኋላ ስደውል እርግጠኛ፣ ችግር የለም አሁን እኮ ተገትሯል ልጆች እኮ ተገትሯል እኮ ባጃጅ አዲስ አበባ ላይ ስለተከልከ አይሸጥ አይለወጥም። ቁጭ ብሏል። ምን ያደርግልኛል? እኔም ሳራ ነው ከስሬ ነው ቁጭ ያለው። ስለዚህ እኔ እርግጠኛ እኔ ስለመስጠት ማዞሪያው ምን ያህል ይፈጃል? ማዞሪያውን ለማሰራት ጠይቀሻል? አልጠየቅኩም፣ ግን እስከ ሀምሳ ቢፈጅ ነው ችግር የለውም። እስከ ሀምሳ ሺ ሆ ሁለት መቶ ሺህ ሳራ ስትሰጣት በሀምሳ ሺ ታሰራበታለች። መቶ ሀምሳ ሺ ለሱ ይሆናል። ባጃጅ መገዛቱ ይቀራል ማለት ነው። እኔ ልሰባስበ ያሰብኩትን አይም ለዛ ነው ቸኩ የገባሁት። ስለዚህ ማሰባስበውን ቀጥታ ሆዱ ለሚል በሁሉ ማክሰኞ ለሱ አሰባስብበታለሁ። ሀያት ብቻ እርግጠኛ ሆነሽ አሳውቅኝ። አሁን ቁጥር ይድረሰኝ። እሺ፣ አሁን እልክልሻለሁ። አካውንት ነበር፣ ዋና ሙሉ ስሟን። እሺ፣ አመሰግናለሁ። እሺ፣ እናት ሳራ፣ ፈጣሪ የእህትሽን ነፍስ ይማርልሽ። ለአንቺ እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮችን ሁሉ ከነ ዘርማን ዘርሽ ይስጥሽ ፈጣሪ በህይወት እዚህ ደግሞ መርጠሽ ደግሞ እኔ ቤት መተሽ ቡክሽን ፎቶ አንስተሽ ትል ከቤቱ አዲስ ከቤቱ። እሺ፣ ስለዚህ እንትን ይሄኛው ቢሸጥ ሁለት መቶ ሺህ ቢያወጣ ሳራ የምትሰጠን ሁለት መቶ ሺህ ጋር አራት መቶ ሺህ ይሆንልናል። ራይት። ከዛ አሁን አስራ አምስት ሺህ ሰማንያ አምስት ሺህ ጨምሬ አዲስ ባጃጅ እንገዛለን ማለት ነው። አሮጌ ከሆነ ይታይና ታዩና። አንቺ አይ ያሰራኛል አሮጌ አይደለም ከሽ የቀረውን ብር ሁለት መቶ ሺ ለራስ ሽ ታረጊና ባጃጁን ትጠቀሚበታለሽ። ያንቺ ምርጫ ነው የሚሆነው። እሺ እሺ፣ አባሽ እኔ እኔ ቋሚ ነገር ነው። ዝም ብዬ ላንቺ ሁለት መቶ ሺ ሶስት መቶ ሺ ሰብስቤልሽ ለጊዜው በልተሽ እንዲያልቅልሽ አልፈልግም። ቋሚ ነገር ነው። አሳ ጠምደህ ሰት ከምትሰጠኝ አሳ አጠማመዱን አሳየኝ የሚባል አባባል አለ። ቋሚ ነገር አሳ አጠማመዱን አንዴ ካሳየኝ አሳ መጥመድ በራበን ቁጥር አሳ አጥማጁ ጋ ሄደን ጥመድልኝ አንልም፣ ራሳችን ጠምደን እንበላለን። ሶ ጊዜያዊ ነገር ከሚሆን ቋሚ ነገር ሰርተሽ የምትበይበት ነገር እንዲሆን ስለፈለኩ ነው ይህንን ሀሳብ ያመጣሁት። ሳልሳቃቅ ልዜንም ትምህርት ቤት

አላስፈትነም ካልከፈልሽ አለች። ከዛ እያለቀስኩ ወጣሁ። ችግር የለውም ነገ ይሄ ልጅ ትልቅ ደረጃ ደርሰው ግን ይታዘብሻል ብያት ወጣሁ። እችይን ካልነው ያልኳት። ከዛ ዳይሬክተሩ ከሷ ጋር የነበረው ተይ ጥሩ አይደለም ብሎ ወጥቼ እየሄድኩኝ እናት እናት አለ ከኋላ። ነይ በቃ ይፈተንና ውጤቱ አይሰጥሽም። ውጤቱ አይሰጥሽም። ያው ወላ ልጄ ፊት ነው የማወራው። እሱ ራሱ ያወራል ልጄ። ውጤቱ ብሩን ከከፈልሽ በኋላ ነው የምትወስጂው የእሱን ውጤት አለች። ችግር የለውም እያለቀሰ እዛ ከተእንትን ውስጥ ነው ሁላ ቁጭ ብሎ የጠበቀኝማ፣ አላስፈትነም አሉኝ ኳል እና በጣም ከባድ ነው፣ ብቻ ከባድ ነው። የራስሽ ነገር ካሌለሽ ልጅ አስተምራለሁ ከባድ ነው። እኔ ሁላ አትማር አለ፣ በቃ ምን ያደርግልሀል ትምህርቱ ላብዩ፣ በቃ ሲያቅተኝ፣ ምን ላ ሲያቅተኝ ማለት ነው እና አንዳንዴ የሆነ በቃ አንዴ አንቺም ደክመሻል። አንዴ እዚህ ላይ አስወጥተሽኛል እንዳልሽ እናት ሁኚኝ፣ እህት ሁኚኝ፣ የሆነ ነገር አስይኝና አስወጭኝ ከዚህ በቃ የሆነ ነገር አይዞሽ እንሻላህ በቃ። ይሄ ልጅ የሚማርበት ለእኔ አይደለም። እኔ በቃ ምንም ከዚህ በኋላ ምንም አያደርግልኝም። ለዚህ ልጅ ብቻ ግን በቃ ተምሮ የሆነ ትልቅ ደረጃ እንዲደርስልኝ ነው እንፈልገው። ሌላ ምንም አልፈልግም። ለምንድን ነው በጣም ስለሰው የምትጨነቂው? ለምን አንቺ ነሽ የመጣሽው? ሰዎች ምን ይላሉ የሚለው ነገር ትተሽ ለምን ወጥተሽ ናት ነው። ሰው ምን አገባው ስለአንቺ? የምትኖሪው በጉልበትሽ አይደል የምትኖሪው? ደጋግመሽ ስለሰው ይላሉ፣ እንደዚህ ይላሉ፣ ይበላል፣ ይፈንዱ፣ ምን አገባሽ አንቺ። የቤት ኪራይሽን የሚከፍሉልሽ እነሱ ናቸው? ዋይ፣ ምንም አይከፍሉም። ታዲያ ድሀ ሠርቶ አዳሪ ደግሞ ስለሰው ይጨነቃል እንዴ? ስለ ስራው እንጂ የሚጨነቀው? አንቺ ጧ ጎንበስ ቀና ብለሽ ሰርተሽ የምታድሪ ከሆንሽ ጎ ምን አገባሽ ስለ ሰው። የሚጨነቀው ሰው የሚያበላው ሰው ነው፣ ሰው የሚያስቀምጠው ሰው ነው። አያስቀምጡሽ። ት ክራይ ይከፍሉልሽ? ምን አይሉልሽ። ልጅሽ የመንግስት አይማርም። ሀያት የመንግስት ላስተምር ነበረ፣ እንትን አማርኛ ነበር ያስገባውት፣ ሰአቱ ማለት ነው። ከዛ እንትኑን ይሄ ወረቀቱን ላስቀይር ሲሄድ ኦሮምኛ ካልሆነ አናስቀየርም አሉ። ድጋሚ ኦሮምኛ ገብቶ አሁን ኦሮምኛ ነው እየተማሪያለ። ወደ መንግስት ላደረገው ብዬ አብዛኛው ልጆች ኢትዮጵያ ውስጥ የመንግስት ነው የሚማሩት አይደል? አብዛኛው ልጆች የመንግስት ለማስተማር መጀመሪያ እዛ ኬጂ ዋን ላይ ኬጂ እስከ ኬጂ ቱ የት የሚማር ኦሮምኛ መማር አለ መልቀቂያ ኦሮምኛ መሆን አለብ እንኳን ዱባይ ሳውዲ ምስል ቀርቷል። ፖሊስ በራሱ ካልያዘሽ ያዘሽ በስተቀር እኮ መታሰር የለም። ስለማትሰሙ ነው የደላላ ሲሳ የሌባ ሲሳ የምትሆኑት። እሺ ደረስሽ እንታለላለን። አሰሪ ሲሉሽ ታሰሪያለሽ። ያለች እኮ ለዚህ ነው አይመሯችሁን፣ ተጠቀሙበት፣ እንደ ከብት እንዳላቸው አትነዱ ምለው እኮ ለዚህ አሰሪ ስላሉሽ ለምታሰረች ማን ያዘሻል? ባንቺ ላብ ባንቺ ጉልበት ሚበድሽንባል የሰውን ነገር እየሰማን እንታለላለን። ይሄ ነው ነው ለሌላው እየተናገርኩ ያለሁት ሌላውም እንደ አንቺ ተታሉ ብሩን ከሚበላ ብሩ ለደላላ ለሌባ ከሚገብር ያንን ገንዘብ ኢትዮጵያ አስቀምጦ ኢትዮጵያ ልኮ መግባት። እሺ አሁን ስደረሽ ታዲያ ለአባትሽ አርባ እና ሰማኒያ ወይ ወይ ከአርባው ከሰማኒያው አልሆንሽ ወይ ከገንዘብሽ አልሆንሽ አይሽ ለዚህ ነው አስር ሺህ ድርሃ ማውጣታችሁን፣ አይዲስ ብታሰሩ ቢሳካስ እራሱ፣ ይሄ ሁሉ ብር ወጥቶ ያው ደሞዙ ያው ሰው ቤት ለመስራት ከሆነ ለምን እጅ ሰጥቶ ገብቶ ሌላ አረብ ሀገር በፍሪ ቪዛ መሄድ አይሻልም? ፍሪ ቪዛነቱን ከሆነ የፈለጋችሁት ሌላ አረብ ሀገር በፍሪ ቪዛ አይኬድም። ስንት አመት ጠፍተሽ ሰራሽ? አሁን አመት ነኝ። ገና ገና ገና በአመት እንዴት ዘጠኝ ሺህ ሶስት መቶ ድርሃም ልትይዥ ይቻልሽ? ማሻላ

ሙስና አለም ሀብ ድብና ኮ ሙስና ነው። የማውቃቸውን ሰዎች ፈልገው ሄደው ሀቢባ ቤት አስገቡኝ ሙስና ነው። እንደ ማንኛውም ሰው ኮመንት ነው መጥቶ ሀቢባ ችግር ላይ ነኝ አስገቢኝ ካላችሁ ሞዴሬተሮች ያስገቧቸዋል። ችግር ላይ ነኝ የገንዘብ አይደለም ብቻ ብላችሁ መጻፍ ነው የሚጠበቅባቸው እንጂ እማቃቸው ሰዎች ጋር ሄዳችሁ ሀቢባ አስገቢ ማንም ሰው መጥቶ እኔ ጋ ከሌን አስገቢ ስላለኝ አላስገባም። እኔ ኮመንት ላይ እንደ ማንኛውም ሰው ጽፋችሁ ነው የምትገቡት። ቤቱ የህዝብ ቤት ነው። የጓደኛ የዘመድ የመተዋወቅ አይደለም ጉዳዩ። ሙስና ከሆነ በጣም ነው እሺ ስልክ ቁጥርሽን እዚህ ጋር መንገድ ችግር ከ ከሄደች ሄዳ ከሪፖርት ከመጣች በኋላ ሶስት ወር ሰርታለች ማለት ነው ያንን ደሞዝ ዋንንም አልሰጠቻትም ያም ሆኖ እያለ የሆነ ቀን ላይ በጣም ትናደድና ሴትዮዋ እገልሻለው እገልሻለው ውሃ ፍልቼ በልብስ መተኮሻ እተኩስሻለሁ ውሃን እገለብጥብሻለው ምናምን አለቻትና በጣም ትደበድባታለች በየቀኑ የምትደበድብባት እና የዛን ቀን በጣም ልትገላት እንደሆነ ስታስፈራራ ታመልጣለች ይችኛዋለች ጓደኛችን ናት። ስታመልጥ ምን አደረገች? ለፖሊስ ወደ አሁኑ ስትወጣ የነበረው ካሜራ በራፏ ላይ ያለውን ካሜራ ለፖሊሶች ያንን ቪዲዮ ብቻ ትልክላቸውና ይዛ ሄዳ ፓስፖርቷንንም ወስዳ አምልጣለች። እቺ የእኔ ሰራተኛ ነበረች አምልጣለች ብላ ቀይት አደርግባታለች ፓስፖርቷን ፖሊሶች ፈልገው እንዲያገኟት። ግን በጣም ብዙ ድብደባ ደርሷል። ቪዲዮ አለ፣ መረጃ እንዲሆንሽ እንልክልሻለን በጣም ብዙ ጉዳት ነው ያደረሰችባት። ለመራ ውጤት በኋላ ብንካሰስም ያው ለፖሊስ መረጃ እንዲሆን ቪዲዮ ምናምን አለ፣ የምርመራ ውጤት አለ። እየደወለች ደግሞ አሁን ሴትዮዋ እያስፈራራቻት ነው። እኛን እያስፈራራችን ያለችው ለምን እናንተ እንደዚህ ሌቦች ናችሁ ምናምን፣ መረጃ አለ፣ ቃይዛቢን የጠፋችሁ ምናምን ማትለው ነገር የለም። አሁን እዚህ አቡዳቢ ውስጥ እህቷ እጅ ላይ ናት ያለችው። በጣም ጥሩ እህቷ እጅ ላይ ናት። እናንተ ምንድን ናችሁ? ለሷ ጓደኞቿ ነን። ትላንት በአካሌጅ አይቻለው በአካሌ ስላይ፣ በኢማራት ምድር ጠፋች። አሁን እኮ እሷ ህገ ወጥ ሆነች። ሴትዮዋ ፓስፖርቷን ይዛ ለፖሊስ አመለከተች። ኦሬዲ ችልጅ ህገ ወጥ ናት፣ ራናዌ ናት። ሶ ጠፍታ እህቷ ቤት ከምትሄድ ለምን ፖሊስ ጋር አልሄደች? ለፖሊስ ሰራተኛ የጠፍታለች ብላ አመለከተች። በቃ ልጅ ጠፍታለች። ህገወጥ ሆናለች። እድሜ ልካችሁን ህገወጥነትን እንደመረጣችሁ። እቺ ልጅ እግሯ ከወጣ በኋላ ስልክ አያስፈልጋትም። ማንንም ሰው መንገድ ላይ ቴክ ሚ ቱ ፖሊስ ስቴሽን ወዱኒ መክፈር፣ ፖሊስ፣ ፖሊስ፣ ፖሊስ፣ ፖሊስ ብቻ ብትል ማንም ሰው ፖሊስ ጣቢያ ውስጥ ይጥላታል። ገብታ ለፖሊስ ማመልከት ነው። ለምንድነው ጠፍታ አህቷ ጋር ሄደችው

ግመል የሚጠብቁ ልጆች ናቸው የረዷት ማለት ነው። አንድ ኢትዮጵያ ኢትዮጵያኖች ነበሩና እና ማለት ሎኬሽን ምናምን የረዷት የሆኑ መንገድ ላይ ግመል የሚጠብቁ ልጆች ናቸው። እና እንዲህ ለእህቷ እንደውም የዚህ ሀገር ያለችን የእህቷን ቁጥር አታውቅም ነበር። ወደ ሀገር ቤት ነበር ያስደወለችው። ከዛ ነው የእህቷን ቁጥር ተቀብላ ድጋሚ እዚህ እኔ በህይወት አለው አልጠፋው ምናምን ብላት ነው ልጅቷም የተረጋጋችው። ከዛ በኋላ ነው በሎኬሽን እነኛ ልጆች ሲረዷት ነው በእህቷ እጅ ልትገባ የቻለችው። የምርም ሰው ይሄዳለች። አሁን አንቺ ከኔ ጋር ክርክር ነው ያልሽው። ጥፋተኛ ናት፣ ጥፋተኛ ናት። ጠፍታለች። የግመል ነጋዴዎች ጋር ሄዳ ግመል ጠባቂዎች ጋር ሄዳ የእህቴ ጋር ደውሉልኝ፣ የእህቴ ሎኬሽን አስልኩልኝ ብላ እህቷ ጋር ከምትሄድ ፖሊስ ጋር ነበር። እህቷም ደግሞ እስከ ዛሬ ከምታስቀምጣት ልክ እሷ እጅ እንደገባች ተያይዛ ፖሊስ ጣቢያ ነበር መሄድ የነበረባት። ሁልጊዜም የመጀመሪያ መሸሸጊያችን ሊሆን የሚገባው ፖሊስ ነው። አልመጣለሁ ካልመጣለ፣ ሌሽ ራሷ ተጎዳቸው። አያችሁ ዚህ ነው። አትፍሩ፣ ፖሊስን ምረጡ ሁሌ። ወንጀልን አትምረጡ፣ ህገወጥነትን ወጥነትን አትምረጡ። የሆነ ነገር ሲደርስባችሁ ባዶ እግራችሁን ያለ ስልክ ሩጣችሁ ፖሊስ ጋር ሂዱ። ቀድሞ በከሰሰ ነው፣ ወንት ነው እንዲህ ባለማን ምና ምናምስ ነው። ተንቀጠቀጥኩ። በቃ ማንትን ማመን አቅቶ ራሴን ሳትኩ፣ ዛ ማለት ነው

መትታር አሁን ፈራሁ። ማለት ሳላቀው በፊት እንዳልኩሽ በቃ ኬር አደርጋለሁ ጨክናለሁ፣ አንቲቤኑን ምኑን የሚወሰፉ እንቀሳቀሳለሁ። አሁን እውነቱም ሳቅ እንዴት ልቀበል አቃተኝ፣ ተንቀጠቀጥኩም መት ፈራሁም ሞት አሁን ገና ሞት ከመሰለኝ ማለት ነው በአንዴ በቃ እንትናሉ ብላሉ። ኢመርጀንሲ አስገቡ። ልክ ፊት ለፊቴ ላይ አቅፎት ቆሟል ልጄ። እና አልኩት ምንም አዶኝ እኔ እርግጠኛ ነኝ ምናምን አለኝ እሱ ቆሞ ማለት ነው። እንዳልኩሽ በጣም ፍቅር መተሳሰባለና ምንም አትሁኝም የእኔ ሚስት በቃ ደህና ሆነሽ ትመጫለሽ። ልጅሽ ይኸው በደንብ ምናምን እና እንደ አቅፎት ፊት ለፊት ጡት ብሎ እያለቀሰ ነው እና ፈጣሪ ማንድ ነገር ብቻ ጌታ ወይ በታምር ያቆየ መቼም ለሰው አይቻልም። አሁን በህክምናውን በምንም ስትሄጂ ለወር ለሳምንት ልቆይ ትችላለሽ። ስምንት ወር ሙሉ ለታምር ወይ የሆነ ታሪክ ሚያስቀመጥክኝ እና አሁንም በቃ ለጄና ለዚህ ሰው ፍቅር ስትል በቃ አቆየኝ፣ እኔ ጌታ ትችላለህ በቃ እንደገና ስራኝ ምናምን አልኩኝ። በቃ ለፈጣሪ ሌላ ጸሎትም አልቻልኩም እና አቅፎብን ለፊት የለቁሞ ሊፈርሞ ምናምን ይዘውኝ ሄዱ ማለት ነው። ወደ ብሩሽን ክፍል ገባው ወጣ ጨርቁ ሲወጣ እንዳልኩሽ አኪሙ ልክ ይሄ ሙሉ ለሙሉ ይሄ የመጨረሻ ትልቁ አንጀት የሚባለው በስብሷል። ጨርቁ ተለጥፎበት ረዥም ሳ ሲተሻሽ ሲተሻሽ በልቶታል አንጀቱን አለ እና ይሄ ሲግሞይድ የሚባል የአንጀት ትልቁ አንጀት ፓርት አለ እሱ ተበልቷል። እና ሰገራ በዛ በኖርማል እንደ ሰው መጸዳዳት ሊከብድ ይችላል። እና በዚህ በሆድሽ ላይ እንዲህ ይሰራልሻለን ሰገራ መቀበያ። አይዞሽ መንፈሰ ጠንካራ ነሽ። እሱ እንደነገረኝ ከሆነና ጠርቺ ትተርፊያለሽ። ለዛሬ ያደረሰሽ አምላክም ይረዳሻል። ጠንካራ ብቻ ምን ምናምን ብሎ አለኝ ሐኪሙ። መላክ ነገር መበቃላል ሆነ ተናግሮ የሚረታሽ ግን አሰብኩት። ያው ትንሽ እውቀት ከባድ ናት ሁና አሰብ ከዚህ ላይ እንዲ ተደርጎ አሁን ምን አይነት ነገር ነው? በቃ እሱ ደግሞ ሌላም እንትን ሆነብኝ። ልትረፍ ደግሞ ለልጄ እምላለሁ እሱ ያሳዝነኛል። ባለቤቴም እንዳልኩሽ በቃ በጣም ልዩ ፍቅራን ለመተሳስባል መኖር ያጎጓኛል። የአብሮ ተከትሎ የመጣው ችግር ማስጨነቀኝ ከበደኝ አልኩሽ። አንቆ ያዘኝ ገባ ተሰርቶልኝ ከስንት ጊዜ እንደሆነ አላቅም። ነቃው ስለ ዕቃ ህመም ነው ምናምን ሳይሆን አሁንም ፊት ለፊቴ ሌላ ልጄ ቆመዋል እንድሸዋቅፎት እያለቀሰ ነው እና አልገባሁም እንዲያልኩኝ በደንብ የነቃው ስመጣ ወዲህ ስነካካው እመማለሁ ተውት እንዲብሽኑ